ርዕስተ ዜና ቅድስት ቤተክርስቲያን በቋንቋ አገልግሎት ለማህበረሰቡ ይበልጥ ተደራሽ እንድትሆን እየሰራ መሆኑን የቅድስት ሥላሴ ዩኒቨርሲቲ አስታወቀ። ማኅበረ ቅዱሳን የቤተክርስቲያን ትምህርት የሚያስፋፉና አዎንታዊ ለውጥ የሚያመጡ ሶፍትዌሮችን በማበልጸግ ላይ መሆኑን አሳወቀ። ሰላም የእግዚአብሔር ቤተሰቦች፣ ከማኅበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ናት አብሬያችሁ ቆይታ የሚያደርግ ይሆናል። ከዜናዎቹ ጋር አብራችሁን እንድትሆኑ ዘንድ በአክብሮት ጋብዘናል። የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የልማት ስራዎችን አስመረቀ። የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በያዝነው ዓመት በዲግሪ መርሃ ግብር ማስተማር መጀመሩ ይታወቃል። መንፈሳዊ ኮሌጁ ያሰራውን ዘመናዊ ትምህርት ቤት ያስመረቀ ሲሆን፣ ይህም ተጨማሪ የመማሪያ ክፍል መሆኑ ተገልጿል። ተመልካቾቻችን የእንግዳ ሰዓታችን ላይ ደርሰናል። በዛሬው እንግዲህ የእንግዳ ሰዓታችን አጠቃላይ የምንቀኘው በአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነትን ነው። እንግዲህ የሰንበት ትምህርት ቤቶች አንድነቱ በዛሬው ዕለት በሚሊኒየም አዳራሽ በሺዎች የሚቆጠሩ ተማሪዎችን እያስመረቀ ይገኛል። የሀገረ ስብከቱ የሰንበት ትምህርት ቤቶች አንድነት ተቀዳሚ ምክትል ሰብሳቢ ለአከሄራን መንክር ግርማ እዚህ ስቱዲዮ ተገኝቷል። እናመሰግናለን። እንግዳችን ስለሆኑ እኔም አመሰግናለሁ። እንግዲህ እንደሚታወቀው የሰንበት ትምህርት ቤት ስርአተ ትምህርት ተዘርግቶ በርካታ ተማሪዎች በዚህ ውስጥ አክፎ እየተማሩ ይገኛሉ። ና የነበረው የትምህርት አሰጣትና ራሱ ትምህርቱ ምን ያህል ውጤታማ ነበረ? እንግዲህ የትምህርት ውጤታማነቱን በተመለከተ እንደ አዲስ አበባ ሀገረ ስብከት በየፌዝ ነው እኛ እየሰራን ያለ ነው። የመጀመሪያው ፌዝ ዋነኛው ፓርት ይህን ስርአተ ትምህርት በሁሉም ሰንበት ትምህርት ቤቶች ተደራሽ ማድረግ የሚል ነው። አዲስ አበባ ካሉ ከ248 ሰንበት ትምህርት ቤቶች 220 ሰንበት ትምህርት ቤቶች እየተገበሩ ይገኛሉ። ስለዚህ በዚህ ልኬት በተደራሽነት ጥሩ ውጤታማ ነን ብለን እናስባለን። በሁለተኛው ፌዝ ደግሞ አሁን የተደራሽነቱ ኦልሞስት ከ95 ፐርሰንት በላይ ስለደረስ የትምህርት ጥራቱ ላይ ነው እየሰራን ያለ ነው። በሱም ብዙ መምህራኖች ከታች ከየምድቡ በክፍለ ከተማ በሀገረ ስብከት ከእንደገናም ደግሞ ከሀገር አቀፉ ጋር በመተባበር በሀገር አቀፍ ደረጃ ለተምሮ ማስተማር ስልጠናዎች በጣም ለብዙ ተምሮ ማስተማር የሚያስተምሩ የሰንበት ትምህርት ቤት መምህራን ስልጠና እየተሰጠ ይገኛል። በማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት በጠቅላይ ቤተ ክህነት የተዘጋጀውን የመማሪያ መጽሐፍት ወደየ የሰንበት ትምህርት ቤቶቹ በስፋት በማሰራጨት በዛም የትምህርት ጥራቱን ለመጨመር ሰፊ ስራ እየሰራ እንገኛለን። አሁንም ከዚሁ ከጥራቱ ጋር በተያያዘ በቤተ ክርስቲያን የሚገኙ የሊቃውንት መምህራን የዚህ ስርዓተ ትምህርት ተሳታፊ እንዲሆኑ በሀገረ ስብከቱ ካሉ የሰበካ ጉባኤ የምክትል ሊቃነ መናብርት፣ የገዳማትና አድባራት አስተዳዳሪዎች፣ ፀሐፊዎች ጋር ለሁለት ጊዜ ሰፊ ውይይት ተደርጎ እሱ ወደ ትግበራ ውስጥ እየገባ ነው። ከዛም ባሻገር በየገዳማቱና አድባራት ያሉት መደበኛ የሊቃውንት መምህራን የሆኑት አባቶች ጋርም እንደዚሁ ስልጠናና የውይይት መድረኮች ተዘጋጅተው ስርዓተ ትምህርቱን የበለጠ ጥራቱን ለማሳደግ በስፋት እየሰራ እንገኛል። የመጽሐፍት የመማሪያ ቦታና እንዲሁም ደግሞ የመምህራን ችግር እንዳለ ብዙ ጊዜ ሲነሱ ይታያልና ይህንን የቀረፈ የትምህርት አሰጣጥ ተሰጥቷል ማለት ይቻላል። የመጀመሪያው ፌዝ ላይ ሰፊውን ስራ ስንሰራ የነበረው በተደራሽነት ላይ ነው። አሁን ከ95% በላይ የሚሆኑ በአዲስ አበባ የሚገኙ ሰንበት ትምህርት ቤቶች በሙሉ የሚሆን በከፊል ስርዓተ ትምህርቱን እየተገበሩት ይገኛሉ። ጥራት ላይ በሚመጣበት ጊዜ ጥራቱን ለማስጠበቅ ከሚያስፈልጉ ጉዳዮች የማስተማሪያ ግብዓቶች፣ መጽሐፍቶች፣ መማሪያ ቦታዎች፣ መምህራን እና የመሳሰሉት ጉዳዮች መሰረታዊ ናቸው። ለዚህ እንደተባለው የመምህራን ስልጠና ከታች በተዋረር ከሰንበት ትምህርት ቤቶች በመድባት በሚባል አምስት ስድስት ሰንበት ትምህርት ቤቶች በጋራ ሆነው የሚሰሩት በክፍለ ከተማ ደረጃ በሀገረ ስብከት ደረጃ በስፋት ስልጠናዎች እየተሰጡ ይገኛሉ። ይሄ የትምህርቱን ጥራት ለማሳደግ ነው። ገና ስራ ላይ ነው ያለ ነው። መምህራን የሚፈልገው ሰፊ እንደመሆኑ፣ በሶስተኛ ይህንኑ ጥራት ለማሳደግ የሚያስፈልገው ቤተክርስቲያን ያሏት ሊቃውንት መምህራን አሉ። እነሱ መምህራን የዚህ ስርዓተ ትምህርት አካል እንዲሆኑ ደግሞ በሀገረ ስብከት ደረጃ ባለፈው ዓመት ሰፊ 2017 ላይ ብዙ ውይይቶች ተደርገው ከገዳማቱና አድባራቱ አስተዳዳሪዎች ምክትል ሊቃነ መራርትና ጸሐፊዎች ጋር ውይይት ተደርጎ በዛኛው ላይ መተማመን ተደርሶ በቀጣይ ደግሞ በየገዳማቱ አድባራቱ ያሉት ሊቃውንቶችን በሰባቱም ክፍለ ከተማ የስልጠና መርሐ ግብር ተዘጋጅቶ ወደዚህ ስርዓተ ትምህርት ማስተግበር ላይ እንዲገቡ ስራ እየሰራ እንገኛለን። እነዚህ ሙሉ ለሙሉ ተሟልተው ሲሄዱ ሰንበት ትምህርት ቤቶቹ ካላቸው አቅም በጣም በከፍተኛ መልኩ የትምህርት ጥራቱን ይጨምራል ብለን ይጠበቃለን። ሌላው ለትምህርት ጥራቱ የሚያስፈልገው ከግብዓቶች መካከል ቦታ ነው። እንዳልኩት ቦታ፣ በጣም ጥቂት የሚባሉ ሰንበት ትምህርት ቤቶች በቂ ቦታ አላቸው፣ ብዙሀኑ የለውም። ግማሹ እየሰራ ነው ያለው። እሱ ላይም በመመሪያ ደረጃ የሀገረ ስብከቱ የኃላፊዎች ለገዳማትና አድባራት አስተዳደሮች በመመሪያ በደብዳቤ ለመማሪያው ቦታ ለሰንበት ትምህርት ቤቶች እንዲያመቻቹ ስርዓተ ትምህርቱን ፕሮሞት እንዲያደርጉ እንደዚህ አይነት ጉዳዮች በመመሪያ ደረጃ ወርዶ እየሰራንበት እንገኛለን። እንደሚታወቀው ያው በዛሬ ሁለት በሚሊኒየም አዳራሽ በሺዎች የሚቆጠሩ ተማሪዎችን እያስመረቀ ነው የሚገኘው እንግዲህ የሀገረ ስብከቱን ምዘና ነው ያለፉ ከ11 ሺ በላይ ተማሪዎች ነው እያስመረቀ የሚገኘውና የስርዓተ ትምህርቱ በራሱ በክፍል በክፍል ደረጃ ስላለው ከስንተኛ ክፍል እስከ ስንተኛ ክፍል የተማሩ ናቸው። እንዲሁም ደግሞ የምዘና ጥራቱ ምን ያህል ነበረ? ቅድመ መደበኛ የምንላቸው እድሜያቸው ከአራት እስከ ሰባት የሚሆኑ ልጆችን ጀምሮ ከሰባት ደግሞ እስከ 18 ከአንደኛ እስከ 12 ተኛ በዚህ አይነት መልኩ ተከፍሎ የሚሰጥ ስርዓተ ትምህርት ነው ያለው። በዚህ ስርዓተ ትምህርት ውስጥ አንደኛው ጥራቱን ማስጠበቂያው ምዘና ነው። ይህን ምዘና የምናደርገው ምንድን ነው ሰንበት ትምህርት ቤቶቹ ሌሎቹን ክፍሎች እየመዘኑ በሀገረ ስብከት ደረጃ አራተኛ፣ ስምንተኛ እና አስረኛ በሀገረ ስብከት ደረጃ ተፈትኖ ነው የሚያልፉት። ስለዚህ ዛሬ እውቅና የሚሰጣቸው ከአባቶች ቡራኬ የሚወስዱት ተመራቂ ተማሪዎች በአራተኛ በስምንተኛና በአስረኛ ከ164 ሰንበት ትምህርት ቤት የተውጣጡ ወደ 11885 ተማሪዎች ናቸው ዛሬ የሚመረቁት። ስለዚህ እነዚህ 11885ቱ ተማሪዎች ማለት ምዘናውን ወስደው ያለፉ በሀገረ ስብከት ተፈትነው ያለፉ ተማሪዎች ናቸው ማለት ነው። እና እነሱን ነው ዛሬ እየመረቅ ነው የምንገኘው። መልካም። በቀጣይ እንደውም ምንድን ነው የሚታሰቡ በእናንተ በኩል? እንግዲህ በቀጣይ ከዚህ በኋላ ይሄ የስርዓተ ትምህርት ሙሉ በሙሉ መተግበር የሚችልበት ደረጃ እና ሰንበት ትምህርት ቤቶቹም ይሄኛውን የሚፈጽሙበትን አቅማቸውን ከጨመርን ተደራሽነቱንም ማንም መማር የሚፈልግበት የሚፈልግ የቤተ ክርስቲያን አካል ሆነ በሚማርበት ደረጃ ማብጣንት ስንችል በቤተክርስቲያኒቷ ያለውን የስርዓተ ትምህርት መናበብ ሂደት ላይ የማናበብ ላይ የሰንበት ትምህርት ቤት ወደፊት በሴኩላሩ ዓለም የአጸደ ህፃናት የአንደኛ ደረጃ እና የሁለተኛ ደረጃ የሚባለውን ፓርት እሚይዝ እንዲሆን ነው የምናስበው። ከዛ በኋላ ዩኒቨርሲቲዎቻችን፣ ኮሌጆቻችን፣ ማስመስከሪያ ቦታዎቻችን ከነዚኞቹ የሚጨርሱ ተማሪዎች የሚወሰዱበትና በአጠቃላዩ የቤተ ክርስቲያን ስርዓተ ትምህርት ከህፃንነት እስከ ልህቀት ማዕከል ተናባቢ እንዲሆን የማድረግ ዓላማ ይዘን ነው እየሰራን ያለ ነው። ለአካሄራን መንክር ግርማ ዚህ ስቱዲዮ ድረስ መጥተው ለሰጡን አጠቃላይ ማብራሪያ በተመልካቾቻችን ስም እናመሰግናለን። እኔም ስለጋበዛችሁና ይህንን እንገልጽ ዕድሉን ስለሰጣችሁን እናመሰግናለን። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከመሸጋገሪያ በኋላ ተመልሰን እንገናኝ። ማኅበረ ቅዱሳን ለአብነት ትምህርት ተማሪዎችና መምህራን በየዓመቱ ከ15 ሚሊዮን ብር በላይ ድጎማ እንደሚያደርግ ገለጸ። ይህም የአብነት ትምህርትን ህልውና ለማስቀጠል ያከናውናቸው ካሉ የተለያዩ ስራዎች ውስጥ አንዱ ተጠቃሽ ነው ተብሏል። ሀብቴ ብርሃኑ ተጨማሪ ዘገባ አለው። ቅድስት ቤተ ክርስቲያን ወደ ሀገራችን ዓለማዊ ትምህርት ከምጣቱ በፊት እንደ ትምህርት ሚኒስቴር ሆና ስታገለግል የቆየችው በአብነት ትምህርት ነው። ይሁን እንጂ በአሁኑ ሰዓት በአብነት ትምህርት ረገድ ለተፈጠሩ ችግሮች ማኅበረ ቅዱሳን መፍትሄዎችን እየሰጠ መሆኑን ዲያቆን ደረጀ ጋረደው ተናግረዋል። አንደኛ መምህራኖቹ ደሞዝ የላቸውም፣ አንዳንዶቹ በነጻ የሚያገለግሉ መምህራን ናቸው። ሁለተኛ አኗኗራቸው ዝም ብሎ የተቀለሰ ጎጆ ውስጥ ነው የሚኖሩት፣ ደረጃውን የጠበቀ አይደለም። በተለይ ተማሪዎች ተላላፊ እነዚህ የቆዳ በሽታዎች ይዳረጋሉ ሌላው ችግር እሱ ነው። አልባሳት የላቸውም። አሁን ልመና እንደ ድሮ በእንተ ስማ ለማርያም ብለው ለምነው ከህብረተሰቡ ማግኘት አይቻልም። አሁን ሁኔታዎች ተቀያይረዋል። የመጀመሪያ የወሰደው እርምጃ ምንድ ነው? መምህራንና ተማሪዎች መደጎም ወደ 200 ጉባኤ ቤቶች ወደ 2000 ደቀ መዛሙርት ይደጎማሉ። አሁን በማህበረ ቅዱሳን ወጪ እናደርጋለን። መደጎማ ብቻ ከዛ ባሻገር ቀለብ ድጋፍ፣ የአልባሳት ለተማሪዎች የአልባሳት ድጋፍ የአብነት ትምህርት ቤት ባልተስፋፋባቸው ቦታዎች አዳሪ የአብነት ትምህርት ቤት በመገንባት እንዲስፋፋ አድርጓል። አክለውም የአብነት ትምህርቱን ሕልውና ለማስቀጠል እየተከናወኑ ባሉ ተግባራት ምዕመናን እየተሳተፉ ናቸው ሲሉ ነው ዲያቆን ደረጀ የገለጹት። አሁን አሁን ላይ ምዕመኑ አውቋል። ልክ ህንጻ ቤተክርስቲያን እንደሚሰራ ሁሉ አብነት ትምህርት ቤት አስፈላጊ መሆኑን ተረድቶ ከእኛ ጋር በመሆን ድጋፍ እያደረገ ይገኛል። በተናጥልም ሰው ባለበት አካባቢ ወይም ደግሞ የሚያውቀውን አብነት ትምህርት ቤት ወይም በቅርቡ ያለውን ወይም ደግሞ ለማገዝ ምቹ የሆነበት ቦታ ላይ ማገዝ ይችላል። ቤተክርስቲያን የራሱ መዋቅሯ የተደራጀ ስለሆነ በዛ መሰረት መርዳት ይቻላል። በቀጣይም የአብነት ትምህርቱ የበለጠ ውጤታማ እንዲሆን እቅዶች ታቅደው እየተተገበሩ እንደሚገኙ አንስተዋል። ዘመኑን የዋጁ ወቅቱ የሚፈልገውን አገልግሎት የሚያገለግሉ አገልጋዮች እንዲሆኑ ስራ መስራት ያስፈልጋል። ማኅበረ ቅዱሳን አንዱ ትልቅ ስራ ወደፊት ይዞ ያለው በተለይ በዚህ በአምስተኛው ስልታዊ ቅዱ ይሄ ነው ትልቁ ነገር፣ የአቅም ማሳደጊያ ስራዎችን እንግዲህ። እነዚህ የአቅም ማሳደጊያ ስራዎች በሁለት አይነት መልኩ ነው። አንደኛው ተቋሞቹን፣ የአብነት ትምህርት ቤቶችን የሚያስፈልጋቸውን አንዳንድ ፕሮጀክቶች ግባቶችን ማገዝ ነው። ሁለተኛ፣ በአብነት ትምህርት ቤት ውስጥ የሚያልፉትን መምህራንን ደቀ መዛሙርትን የማብቃት ስራ ነው። ይሄ የአቅም ማጉልበቻ ስራዎች በስፋት የሚሰሩ እንደ ቅድም የተያዙ ስለሆኑ እዚህ ላይ የሁሉም ርብርብ ያስፈልጋል። ምእመናን የቤተ ክርስቲያን ስራ ጠብቀው እንዲኖሩ በንስሐ አባትና በንስሐ ልጅ ዙሪያ ሰፊ ስራ መስራት እንደሚገባ ተነገረ የተባለው በሰሜን ወሎና በዋግምራ አህጉረ ስብከት ለምእመናን በተሰጡ የተለያዩ ስልጠናዎች የመጣውን ለውጥ ተከትሎ ነው። ተመስገን ፈቃዱ ምእመናን በቅድስት ቤተ ክርስቲያን ስራ ተጠብቀው እንዲኖሩ የንስሐ አባቶች ድርሻ የጎላ ነው። በዚህም የሰሜን ወሎ ሀገረ ስብከት የንስሐ አባቶችንና የንስሐ ልጆችን በማቀራረብ ለምእመናንም የተለያዩ ስልጠናዎችንና ትምህርቶችን እየሰጠ እንደሚገኝ የሀገረ ስብከቱ ስራ አስኪያጅ ተናግረዋል። ንስሐ አባቶችና የንስሐ ልጆች ተቀራርበው ምክረ ካህን እያገኙ ንስሐ እየገቡ ለስጋው ለደ ጋውን ደሞ ለመቀበል እንዲበቁ ለማድረግ ያው አገረ ስብከቱ በኩል በስብከቱ ሚገኝበት በኩል የተቻለውን ያህል ስራ እየተሰራ ነው። በዚህ ደረጃ በየአጥቢያው ላሉ የንስሐ አባቶች በአጥቢያቸውም በወረዳዎችም እኛም በምንሰጠው ድጋፍ ስልጠና ይሰጣል። ስልጠና እየተሰጠ እነዚህ ንስሐ አባቶች ፕሮግራም አውጥተው በሳምንትም በአስራ አምስት ቀንም በወራትም ልጆቻቸውን አደራ እየሰበሰቡ እየመከሩ እያስተማሩ ስጋውና ደሙ ተሳታፊ የሚሆኑበት መንገድ እያመቻቹ ነው ያሉት። በተጨማሪም በዋግ ኽምራ ሀገረ ስብከት ዘመኑን በዋጅና ወጣቱን ባማከለ መልኩ ስልጠናዎች እየተሰጡ መሆናቸውን የሀገረ ስብከቱ ዋና ጸሐፊ ገልጸውልናል። በሀገረ ስብከቱ የተዘጋጀ ደብረ ብርሃን ቅዱስ ገብርኤል ቤተ ክርስቲያን በሰቆጣ ከተማ ከሚገኘው እዚያ አንድ ትልቅ ስብከተ ወንጌል አለ። ነጋዴዎች ብቻቸውን ወጣቶች ብቻቸውን፣ በተለይ ወጣቶች ከሚገኙበት ሁሉም ሰው ይገኛል። እንዲህ በተባለ እንዲህ በሆነ መልኩ እቅበታ አይምሮ በሚል ርዕስ በየወሩ ትምህርት በዘመኑን የዋጀ እየተሰጠ በሃይማኖት በኩል ያለው ያለውም ያው ኦርቶዶክስ ስለሆነ በዚህ መልኩ እየተካሄደ ይገኛል። ዋና ጸሐፊው አክለውም በተሰጡ ስልጠናዎችና ትምህርቶች በርካታ ምዕመናን ከሱስ አገግመው በቤተ ክርስቲያን ሥርዓት ተጠብቀው እየኖሩ ነው ብለዋል። በተለያየ ሱስ የተጠመዱ ሰዎች ያንን ሱስ ትተውት የቤተ ክርስቲያን ሰዎች ሁነው ራሳቸውንና ወገናቸውን እየጠበቁ ይገኛሉ። በስጋ ወደሙ የሚቆሩ በአንድ ቀን እስከ 20 ሲበዛ እስከ 20 ድረስ 20 ተጋቢዎች ማለት ነው ያለ እና ይህንን ያመጣው ደግሞ ያ የሚሰጠው በእቅበተ አይምሮ በየወሩ ወይም በዓመት 12 ጊዜ የሚሰጠው ትምህርት እንደሆነ ተገንዝበናል። ቅድስት ቤተክርስቲያን በቋንቋ አገልግሎት ለማህበረሰቡ ይበልጥ ተደራሽ እንድትሆን እየሰራ መሆኑን የቅድስት ስላሴ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው በወላይታና በጅማ አህጉረ ስብከት ቅርንጫፎችን ከፍቶ በርቀትና በበይነ መረብ አገልግሎት እየሰጠ ይገኛል። ሀብቴ ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አሰናብተዋል። የቅድስት ስላሴ ዩኒቨርሲቲ የርቀትና የበይነ መረብ ኮሌጅ ሁለት ቅርንጫፎችን በጅማና በወላይታ መክፈቱ ይታወሳል። እነኚህም ቅርንጫፎች መከፈታቸው በሀገረ ስብከቱ የረጅም ጊዜ በተማሪው ዘንድ የሚነሳ ጥያቄ እንደነበረ ከሚመለከተው አካል ጋር ባደረግነው ቆይታ ለማወቅ ችለናል። ጥያቄ የቆየ ነው። ተማሪዎች ይጠይቃሉ። እዚህ ዋናው ማዕከል ላይ የሚማሩ ተማሪዎች ብዙ ኪሎ ሜትር ተጉዘው ነው የሚመጡት። እዚህ ለቱቶር ና ለፈተና ሲመጡ ከአራት እስከ አምስት ቀን ምዝገባም ለቀጣይ ሰሚስተር አካሄድ ፈጽመው እስከሚሄዱ ድረስ ማለት ነው። ስለዚህ ኒድ አሰስመንቶች ሰራን፣ ፕላትፎርም ፈጥረን ፍላጎታቸውን የሚያሳዩበትን እንትን አደረገ። ጅማ ላይ ና ወላይታ ላይ ጥሩ እንቅስቃሴ ስለነበረ ያን መረጥም ለምን እነሱ ጋር ቀድሞ ሄደ ለተባለው ብዙ ተማሪዎች እዚህ ያሉት ከዛ የሚመጡ ናቸው። በተለይም እነኚህ ቅርንጫፎች በሁለቱ አህጉረ ስብከቶች መከፈታቸው በአካባቢ ለምትገኘው ቅዱስ ቤተክርስቲያን አገልግሎት መሻሻል የራሱን አስተዋጽኦና ድርሻ እንደሚወጣም በቆይታችን ላይ ለማወቅ ችለናል። ቤተክርስቲያን ተደራሽ መሆን አለባት፣ ለማህበረሰቡ በቋንቋው እዛው ባለው በልጆቹ ባሳደጋቸው አብረውት በሚኖሩ ሲማር የተሻለ ባህሉን በሚያውቁት ወጉን በሚያውቁት ማለት ነው። ከዚህ አንጻር የቤተ ክርስቲያን አገልግሎት በጣም ያሰፋል። የመናፍቃን እንቅስቃሴዎች ያሉበት ቦታ ነው በሌላ በኩል ደግሞ ያ አካባቢ ማለት ነው። ስለዚህ ያው መልስ ለመስጠት በጠየቋችሁ ጊዜ የተዘጋጃችሁ ሁኑ ነው የእግዚአብሔር ቃል። ስለዚህ የተዘጋጁ ካህናትን የማብቃት ጉዳይ ነው። የተዘጋጁ አገልጋዮችን የማብቃት ጉዳይ ነው። ለቤተ ክርስቲያን ለአስተዳደራዊ አገልግሎትም ለሐዋርያዊ አገልግሎትም ለወንጌል አገልግሎት ትልቅ አበርክቶ ያለው ነው። ኮሌጁ በቀጣይም ቅርንጫፍ የመክፈት ስራዎቹን አጠናክሮ ለመቀጠል እቅድ መያዙንም ለማወቅ ችለናል። ከዚህ በቀጥሎ ባህር ዳር ላይም እየተሰራ ነው፣ አሁን ኒድ አሰስመንት ማለት ነው። ቀጣይ ደሴና ድሬዳዋ እንደዚሁ ታስበዋል ማለት ነው እና ሁሉም ላይ ተደራሽ ለማድረግ እየተሰራ ነው። በአሁኑ ሰዓት የዚህን ዓመት የ2018ን ጨምሮ በኮሌጁ ስር ትምህርታቸውን እየተከታተሉ የሚገኙ ከአራት ሺ በላይ የሆኑ ተማሪዎች እንዳሉም ለማወቅ ችለናል። ማኅበረ ቅዱሳን የቤተክርስቲያን ትምህርት የሚያስፋፉና አዎንታዊ ለውጥ የሚያመጡ ሶፍትዌሮችን በማበልጸግ ላይ መሆኑን አሳወቀ። ማህበሩ ዘመኑን የዋጀ አገልግሎት ለመስጠት በኢንፎርሜሽንና ቴክኖሎጂ ዘርፍ በርካታ ስራዎችን የሰራ ሲሆን ይህንንም አጠናክሮ እንደሚቀጥል ገልጸዋል። ተመስገን ፈቃዱ ተጨማሪ ዘገባ አለው። ቤተ ክርስቲያን ዘመኑን በማዋጀት አገልግሎቷን ይበልጥ ተደራሽ ለማድረግ ማህበረ ቅዱሳን በአይቲ ዘርፍ ልዩ ልዩ ድረ ገጾችን በመዘርጋት ምዕመናን የሚገለገሉበት ስራዎችን ሰርቷል ሲሉ በማህበሩ የኢንፎርሜሽን ቴክኖሎጂ አገልግሎት ምክትል ስራ አስፈጻሚ ዲያቆን ደረሰ ተሾመ ተናግረዋል። በአማርኛም በኦሮምኛም እንደዚሁ የዌብሳይት አለው። ከጥንት ጀምሮ ያሉ መጽሐፍቶች እዛ ላይ እየተጫኑ መረጃ ማግኘት ይቻላል። አንደኛው ጉዳይ ይሄ ነው። ሌላው የማህበረ ቅዱሳን በተለያዩ ቮሊዩሞች እያዘጋጀ ያለባቸው አሁን እንትን አለ ምንድነው ጆርናል ሲስተም አለ፣ እና ያንን የሚያዘጋጃቸውን ጆርናሎች፣ ጥናቶች፣ ዶክተሮች፣ ፕሮፌሰሮች የተሳተፉበት ማህበረ ቅዱሳን አናውንስ ያደረገው እስከ ቮሊዩም ሰባት ድረስ ያሉ ጆርናሎች ለሚያጠና ሰው ጥናትና ምርምር ለሚያደርግ ሰው የተወሰነ ፍንጭ ለማግኘት ጆርናል ሲስተም አለ። እንደገና ደግሞ የተዋህዶ አፕ የሚል ተዋሕዶ አፕ በጣም ብዙ ሕዝብና ምእመናን የሚያውቁት በአሜሪካ ማዕከል አሁን ደግሞ አፕዴት እየተደረገ ያለ ትልቅ ሲስተም ነው። አሁንም በጣም ብዙ ይዘቶችን የያዘ ጠቃሚ አፕሊኬሽን ነው እሱም ፕሌስቶር ላይ ያለ ለህዝብ የቀረበ ምክትል ስራ አስፈጻሚው አክለውም ማህበሩ በቀጣይ መሰረታዊ የቤተ ክርስቲያን ዳታቤዝን የሚይዝ ሶፍትዌርን ከማዘጋጀት ጀምሮ ሌሎች ስራዎችም እንደሚሰሩ ጠቁመዋል አንደኛው ለቤተ ክርስቲያን መሰረታዊ የቤተ ክርስቲያን ዳታቤዝ የሚይዝ ሲስተም እየተሰራ ነው እሱ በጣም ለብዙ ዛሬ አብያተ ክርስቲያናት የት ናቸው ቢባል በቀላሉ ማግኘት እንዲችሉ መረጃ እንዲያገኙ ስለ ገዳማት ስለ አድባራት እንደገና ደግሞ ሄደው በረከት ማግኘት ይችላሉ። ድጋፍ በተመለከተ ድጋፍ ማድረግ ይችላሉ። ይሄኛው ሲስተም ነው። ሁለተኛው ደግሞ በቅርብ ጊዜ የምናጠናቅቀው የሚኖረን የአገልግሎቶቹ ላይ ድጋፍ የሚያደርጉበትን ሲስተም እንደዚሁ እየተሰራ ያለበት ነው። እንደገና ደግሞ የማኅበረ ቅዱሳን የፋይናንስ ስርዓትን ለማዘመን እየተሰራበት ያለ ስትራቴጂክ ፕላኑን ቢያንስ ቢያንስ በእውቀት በቴክኖሎጂ ተጠቅሜ አገልግሎቶችን ሊያቃልሉልኝ ይችላሉ። እንግዲህ ይሄ በጣም ግልጽነት ያለው ሌሎች ቢመጡ በቀላሉ የማኅበረ ቅዱሳንን አሰራርና ስርዓት ሊታዘቡት በሚችሉ መልኩ ቴክኖሎጂን በመጠቀም የማቅረቢያ ዘዴዎች ናቸው። በመጨረሻም ቴክኖሎጂ በቤተ ክርስቲያን አገልግሎት ላይ ያለውን አስተዋጽዖ በማንሳት መልእክት አስተላልፈዋል። ጉግል ላይ ብዙ ነገሮችን እናገኛለን፣ ግን የማን ነው ከየት ነው የምንወስደው? አሁን መምህራንም ቢሆን ቢሆኑ ጸሐፍትም ቢሆኑ የቤተክርስቲያን አማኞች ምእመናን ቢሆኑ ምንጮችን የመለየት ስራ አሳይመንት ቢሆን ቢወሰድ ሰው ከትክክለኛ የቤተክርስቲያን ምንጭ ትክክለኛውን አስተምህሮ እንዲያውቁ ይረዳሉ። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ሁሉም አህጉረ ስብከት የሚዲያ አገልግሎትን ተረድተው በተገቢው መንገድ መስራት እንደሚገባቸው ተጠቆመ። ስብከተ ወንጌልን ጨምሮ በየአህጉረ ስብከቱ የሚከናወኑ መንፈሳዊ ማኅበራዊና ሌሎችም ስራዎችን በሚዲያው ዘርፍ ተደራሽ ማድረግ እንደሚገባቸው ከጣቢያችን ጋር ቆይታ ያደረጉ የአህጉረ ስብከት ሚዲያ እና የሕዝብ ግንኙነት ኃላፊዎች ገልጸዋል። ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ዝርዝር አለው። ሚዲያ በሰው ልጆች መካከል ግንኙነትን ለመፍጠር የሚያስችል ዘዴ ነው። ይህንን የግንኙነት ዘዴ ለቅድስት ቤተ ክርስቲያን እንዴት መጠቀም እንደሚገባም ያነጋገራቸው የአህጉረ ስብከት የሚዲያ የሚዲያና የሕዝብ ግንኙነት ባለሙያዎች ይናገራሉ። ሚዲያው ላይ ያለው ሁኔታ ይታወቃል። መረጃዎች አብዛኛው ጊዜ ኮራፕትድ የሆኑ ትክክለኛ ግልጽ ያልሆኑ መረጃዎች ሁሉ የሚናፈሱበት ስለሆነ ቤተክርስቲያናዊ የሆነ ትክክለኛ ታማኝነት እና ግልጽነት ያለው መረጃን ለሚመናን ማጣራት አሁን የደረስንበት ዘመን የቴክኖሎጂ ዘመን ነው። የሚዲያ ዘመን ነው። ሚዲያ ከፍተኛ ተጽዕኖ የሚያሳድርበት ጊዜ ላይ ነው ያለ ነው። ይህን ጊዜ ደግሞ ዘመኑን ዋጅተን የሚጠበቅብንን ስራ በመስራት ቤተ ክርስቲያናችንን ጥቅሟ ልናስከብር የሚደርስባትንም ተጽዕኖ ልንቋቋም መቻል አለብን። ከተመሰረተ አምስት ዓመታትን ስለማስቆጠሩ የነገሩን የሰሜን ወሎ ሀገረ ስብከት ሚዲያና የሕዝብ ግንኙነት ኃላፊ አቶ ብርሃን በላይ በበኩላቸው የሚዲያውን ዓላማ በመረዳት በጎ ተጽዕኖ መፍጠር የቻሉ ስራዎችን መስራት እንደተቻለም ገልጸዋል። አካባቢው የሰሜን ወሎ ሀገረ ስብከት የሚሰራቸውን በመንፈሳዊ በማህበራዊ እና በኢኮኖሚያዊ ዘርፎች ቤተክርስቲያን የምታደርገውን እንቅስቃሴ ለምዕመናን ተደራሽ በማድረግ የሚደርሱ ተጽዕኖዎችንም በሌሎች አካላት ተደራሽ በማድረግ ተጽዕኖዎቹ እንዲቀንሱም አስፈላጊው እርምጃ እንዲወሰድም የማድረግ ስራ ስንሰራ ቆይተናል። ምንም እንኳን በቅርብ ወራት የተቋቋመ ቢሆንም ስብከቱ ወንጌልን በላይተኛና በአማርኛ ቋንቋ ተደራሽ ማድረግን ጨምሮ ሌሎቹ በርካታ ስራዎችን መስራት መቻሉን የገለጹልን የእጨጌ ሚዲያ አስተባባሪ ዲያቆን አቤኔዘር በበኩላቸው በቀጣይ በዘርፉ ጠንካራ ስራዎችን ለመስራት እንቅስቃሴ ላይ መሆናቸውን አሳውቀዋል። በተለይ በተለይ ደግሞ አብያተ ክርስቲያናት ይሄ ጥንታዊ ያልተነገረላቸው ታሪካዊ አብያተ ክርስቲያናት፣ ገዳማት አሉ። በተለይ ወደዚህ ወደ ደቡቡ እነሱን በተመለከተ የማስተዋወቅ ስራ ሐዋርያዊ ያልታወቁ አባቶች አሉ፣ ያልታወቁ ቤተ ክርስቲያናት አሉ። እነሱን ሁሉ ወደ ማሳወቅ ተግባሩ ለመግባት ትንሽ ጥረቶችን እያደረግን እንገኛለን። የሚዲያን አገልግሎት ተረድቶ ተገቢውን ባለሙያ በመመደብ ሌሎች አህጉረ ስብከትም በትኩረት ሊሰሩ እንደሚገባ ኃላፊዎቹ አሳስበዋል። በሙያ የተካኑ ባለሙያዎችን መቅጠር ማሳተፍ፣ ይሄ ግድ። አብዛኛውን ጊዜ እኛ እንትን የምንለው ክህነት ያለው እንዲህ እየተባለ ከሙያው ጋር ተመጋጋቢነት ወይም በሙያው ያልበቁ ሰዎችን በማቅረብ አላማውን ከስኬት ማድረስ የማይቻልባቸው ሁኔታዎች በብዙ ቦታዎች ይታያሉ። አንዳንድ አጉረ ስብከት አሁን ህዝብ ግንኙነት ማቋቋም ግዴታ ስለሆነ ሁሉም አጉረ ስብከት አቋቁመዋል። ነገር ግን ምን አይነት ችግር አለ? ካሉት ሰራተኞች መካከል አንዱን ስለሆነ የሚሰይሙት የሚዲያን ባህሪ ያለመረዳት የሚፈልገውን ነገር ቶሎ ብሎ ያለመገንዘብ ችግር ሊኖር ስለሚችል እንግዲህ የተማሩ በጣም ብዙ ልጆች አሏት ቤተ ክርስቲያንና፣ በዘርፎ የሰለጠኑ ባለሙያዎችን የሚቀጥሩበት መንገድ ቢመቻች። ከውጭ ወዳገኘነው ዘገባ ስንሸጋገር ከሰሞኑ በአርሲ ኦርቶዶክሳውያን ላይ የደረሰውን ጥቃት አስመልክቶ የዓለም አቀፍ ሚዲያዎችን ዘገባና ሌሎች መረጃዎችን ባልደረባችን ናሆም ገብረኪዳን በተከታይነት ይዞልን ይቀርባል። በምስራቅ አርሲ ኦርቶዶክሳውያን ላይ የደረሰው ዘግናኝ ጥቃት በዓለም አቀፍ መገናኛ ብዙሃንና የማህበራዊ ሚዲያ አንቂዎች መነጋገሪያና አጀንዳ ሆኖ የሰነበተው በዚሁ ባሳለፍነው ሳምንት ነው። በምስራቅ አርሲ ሀገረ ስብከት መርቲ ወረዳ በሚገኘው ጋዶ ቀበሌ የሚኖሩ ኦርቶዶክሳውያን ጥቅምት 24 ቀን 2018 ዓ.ም ከቀኑ ስድስት ሰዓት በኋላ አምስት ምዕመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ በታጣቂዎች በተከፈተባቸው የተኩስ ጥቃት መገደላቸው ይታወሳል። ይህንንም በአርሲ የኦርቶዶክስ ኦርቶዶክሳውያን ደም መፍሰሱንና ታፍነው መወሰዳቸውን ኦርቶዶክስ ኮግኒት ፔጅ ዘግቧል። ነጻና ገለልተኛ የሆነው ሚዲያው በኦሮሚያ ክልል በአምስት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ የደረሰውን ጥቃት ስማቸውን ጠቅሶ የዘገበው ሲሆን ሌሎች ምእመናን ታፍነው መወሰዳቸውንም ጠቅሷል። ይህ አሰቃቂ ግድያ በአካባቢው ሕዝበ ክርስቲያን ዘንድ ከፍተኛ ድንጋጤ ፈጥሯል ያለው ሀተታው እየደረሰ ያለው ስጋትና ጥቃት ቀጣይነት ሊኖረው እንደሚችልም አስፍሯል። የምስራቅ አርሲ ሀገረስብከት አስተዳደር ጉባኤ ተጎጂዎችንና ቤተሰቦቻቸውን የሚደግ ኮሚቴ ማቋቋሙን የተናገረው ኦርቶዶክስ ኮግኒት ፔጅ አስተዳደር ጉባኤው ሁኔታው አሳሳቢ በመሆኑ አፋጣኝ እርምጃ ያስፈልገዋል ማለቱን ዘግቧል። በስተመጨረሻም ቅዱስ ሲኖዶስ የተጎጂዎቹን ቤተሰቦች ለማጽናናትና ስለተፈጠረው ነገር የተሟላ መረጃ የሚያገኝ ልዑክ ቡድን ማቋቋሙን እንዲሁም የኢትዮጵያ የሃይማኖት ተቋማት ጉባኤ ድርጊቱን በጽኑ በማውገዝ የመርማሪ ቡድን ልዑካንን ወደ ስፍራው የላከ መሆኑን ተቋሙ አስታውቋል። ከዚሁ ጋር በተያያዘ የህንድ ማላንካራ ኦርቶዶክስ ቤተ ክርስቲያን በኢትዮጵያ በናይጄሪያና በሱዳን እየተከሰቱ ያሉ ግጭቶች ለዓለም ሰላም ከፍተኛ ስጋት መፍጠራቸውን ተናግራለች። በኢትዮጵያ በርካታ የኦርቶዶክስ ተዋሕዶ ክርስቲያኖች ሕይወታቸውን ማጣታቸውንና በናይጄሪያና በሱዳንም ቁጥር ስፍር የሌላቸው ንጹሐን ዜጎች በአመፅ እየተሰቃዩ መሆናቸውን ሜትሮፖሊታን ባስሊዮስ ማርቶማ ማቲዩ ሳልሳዊ ተናግረዋል። ተመልካቾቻችን በጥቅምት ወር 2018 ዓ ም ብቻ 25 ኦርቶዶክሳውያን ወገኖቻችን በምስራቅ አረሲ ሀገረ ስብከት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ለቋሚ ሲኖዶስ ሪፖርት መላኩ ይታወሳል። በአጠቃላይ በወረዳው ባለፉት ሁለት ዓመታት ከ115 በላይ ኦርቶዶክሳውያን መገደላቸውንና ከ16 በላይ አብያተ ክርስቲያናት መዘጋታቸውም ታውቋል። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ባህታዊ አብርሃምን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። ትኩራት ብለን እንመለስ። በዚች ቀን መኑፍ ከሚባል ሀገር በገድል የተጸመደ ቅዱስ አባት በሀታዊ አብርሃም በዓለ ረፍቱ ነው። የዚህ ቅዱስ ወላጆች እግዚአብሔርን የሚፈሩና የሚያከብሩ የነበሩ ሲሆን በዚህም ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህም ቅዱስ ባደገ ጊዜ የምንኩስና ልብስን ሊለብስ ይሻ ነበርና ወደ አባ ጳኩሚስ ሄዶ ምንኩስናን ተቀብሏል። በአባ ጳኩሚስም ማኅበራዊ ኑሮ ውስጥ ለ23 ዓመታት በማገልገል በገድልም በመጸመድ ሥጋውንም በማድከም የኖረ ሲሆን ከዚህም በኋላ በዋሻ ውስጥ የአሳ ማጥመጃ መረብ እየሰራ ብቻውን የሚኖር ሆኗል። ጌታችንና መድኃኒታችን ኢየሱስ ክርስቶስም አንድ ሰው ያመጣለ ሲሆን ያም ሰው መረቡን ሸጦ ምግቡን አተር ይገዛለታል። ሁልጊዜ ማታ ማታ አንዲት እፍኝ ከጨው ጋር በውሃ የራስ አተር እየበላ የተረፈውንም ለድሆች ይሰጣል። እንዲህም እየተጋደለ በዚያች ዋሻ 17 ዓመት ኖረም። ልብሱም ከገዳሙ ሲወጣ የለበሰው ከዘመን ርዝመት የተነሳ አርጅቶ የተበጣጠስ ሲሆን ስጋውን በጨርቅ የሚሸፍን ሆኗል። ረፍቱም በቀረበ ጊዜ ያን ህዝባዊ ሰው ልኮ የአባ ጳቁሚስን ረድ አባ ቴዎድሮስ ጠራው። በመጣ ጊዜም ሰግዶ ሰላም ታሰጠው እንዲጸልይለትና በጸሎትም እንዲያስበው ለምነው። ከዚህም በኋላ ሁለቱም በአንድነት ጸልዩ። በዚያን ጊዜም አባ አብርሃም ብርክክ ብሎ ነፍሱም በእግዚአብሔር እጅ ሰጠም። አባ ቴዎድሮስም ወደ መነኩሳቱ መልእክትን ልኮ መነኩሳቱን መጥተው ከስጋው በረከትን ተቀብለዋል። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር ከዜናዎቹ ጋር አብሬዎች ቆይታ ያደረኩትኝ ኤልሳቤጥ ቤተ ነበርኩኝ ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ ይቆየን